በርካታ የአውደውጊያ መረጃዎች የአውደውጊያ ድሎች የተገኙበት ነው። በተለይም እንደ አማራ ፋኖ በሽዋ በአሉን ክፍለ ጦሮች ሙሉ በሙሉ እንቅስቃሴ ያደረጉበት በርካታ የጠላት ኃይል የተደመሰሰበት በርካታ የአገዛዙ የሰራዊት አባል አካላት የተበተኑበት ቦታቸውን እየለቀቀ እየለቀቀ እየተበተነ የወጣበት የፋኖ ኃይልን የተቀላቀለበት ነው። በተለይም እዚህ በምንጃር ከሰም ቀጠና የነበረው በርካታ የሰራዊት አባላት ሚሊሻ አባላት የአድማ ብተን አባላት የተቀላቀሉበት ነው። በነጎድጓድ በሁሉም ክፍለ ጦሮቻችን ብቻ የተገኙ ድሎችን ያው እንደ እያንዳንዱ በየቀኑ ስለሰጠ እዚያ ላይ ብዙ አልሄድበትም። መሰረታዊ ጉዳይ በዘመቻ አንድነት ምን ተሳካ የሚለው ላይ በተወሰነ መንገድ ብናየው ደስ ይለኛል። የተገኘው ድል በሁለት መንገድ ማየት ያስፈልጋል። አንደኛው ከወታደራዊ ድሎች ቅድም የጠቀስኳቸው ናቸው። የፖለቲካ ድሎችን በተመለከተ አገዛዙ ተበትነዋል፣ ጠፍተዋል፣ አስር ናቸው፣ አስራ አምስት ናቸው፣ አርጅተዋል ሲለን እኛ በአንድ ወጥተን እንደ ጎርፍ በማጥለቅለቅ ሳንዋጋ ጭምር በርካታ ቦታዎችን በራሱ በዚህ በእንትኑ ብቻ የለቀቀበት ሁኔታ ነው ያለው። በሌላ አብታይ ከተመለከት ነው፣ አገዛዙ የአማራ ህዝብን አይገናኝም፣ የማይገናኝበት ደረጃ ላይ አደርሳለሁ በሚል ልክ ያጸረ አንድነት ወይም ደግሞ እንደ ሽብልቅ ሆኖ በመበተን ይጠቀምበት የነበረው ህዝባችን በትልቁ በትልቁ አንድነቱን ያሳየበት፣ በአገዛዙ በኩል ደግሞ ከፍተኛ መርበትበትና ድንጋጤ ውስጥ የገባበት። በሀገሪቱ ጠቅላይ ሚኒስትር ጭምር በድንጋጤ የሚናገረው ጠፍቶበት የእሱን ኦናነት ለመላ ኢትዮጵያውያን ፍንትው አድርጎ ያሳየ ከዚህ በፊት እንል እንደነበረው የፋኑ ኃይል ከህዝቡ የተተፋና የህዝብ ቅቡልነት የሌለውም ተብሎ በተለያዩ መገናኛ በሱ ባገዛዙ የውሸት ማደንቆሪያ ማሽኖቹ ሲፈበረክ ቅቡልነት የለውም፣ በራሱ የተደራጀ ነው፣ ይዘርፋል የሚለውን ነገር ግን የአማራ ህዝብ ከዳር እስከ ዳር በመደግደግ እንደሚደግፍና ይህንን በትሉ ላይ ግንባር ቀደም በመሆን አገዛዙን በድንጋጤ ውስጥ በመክተት ለመላ ኢትዮጵያውያን ብሔር ብሔረሰቦች ያለውን እውነታ እና ታሪክ ያሳየንበት ነው። በዛ መንገድ ምናልባትም ይሄ ዘመቻ አንድነት የመጨረሻው መጀመሪያ ይሆናል ተብሎ የሚወሰደው በብዙ ቦታ ላይ ተመሳሳይ የሆነ ስምሪት ተሰጥቶ በተመሳሳይ አፈጻጸም የነበረው እንዲሁም የጦርንትኑ የወጣው እቅድ ለሰፋና ረጅም ረዘም ያለ ጊዜ ቢሆንም ግን ደግሞ ድርጅታዊ ዲሲፕሊኑን በጠበቀ መንገድ አንድ እንኳን መረጃ ሳይወጣ አገዛዙ ጋር ምንም ባልጠበቀው እና ባላሰበው እየወጣበት ነው። ይህ እንግዲህ የድርጅታዊ ዲስፕሊኑ ዲሲፕሊኑ ምን ያህል እየጠነከረ እንደሆነ አንድ የአንድ የድርጅት ውስጥ ጥንካሬ የሚለካው አንዱ የድርጅት ዲሲፕሊን በሚባለው ነው። ስለዚህ ምን ያህል ጠንካራ እንደሆነ ያየበት የመረጃና ደህንነት ክፍሉን ጠንክሮ ተናቦ የሰራበት በሌላ መንገድ ተከፋፍለን የነበርን ሰዎች ተከፋፍለን ማለት በተለያየ መንገድ ተሰልፈን የነበርን ሰዎች እናንተን የሚዲያ አካላትን ጨምሮ የአማራ ሚዲያ ካውንስል ምንለው ከዚህ በፊት የተቋቋመው ከኛ ከህዝብ ግንኙነቶች ጋራ በጋራ በጋራ እየሰራንበት ነው እንደ አማራ ፋኖ በሸዋ እውነት ለመናገር በትልቁ የተጠቀምንበት ነው። ይሄ በተለይም ተናበን ለህዝባችን በጎንደርም በጎጃምም በወሎም በሸዋም ያለን የድል እንዲሁም ደግሞ አጠቃላይ እውነቱን ተናባቢ ሆኖ በተመሳሳይ ጊዜ በተመሳሳይ ቋንቋ ያወጣንበት የሚዲያ አካላትም በጋራ ተባብራችሁ በቅንጅት፣ በትብብር፣ በወንድማማችነት እና በመከባበር ፍጹም በፍቅር ባለው የሰራንበት በትልቁ የሚያስመሰግን ሆኖ ነው ያገኘነው። እንደ አጠቃላይ ሲታይ ዘመቻ አንድነት የአማራ ሕዝብ ትናንት ከነበረበት ስጋት ትናንት አገኘው የሆነ የሚለውን ተስፋ ከተስፋ የዘለለ በተግባር የተገለጠበት አገዛዙ ቤት ከፍተኛ ሽብርና ፍርሀት የለቀቀ በአገዛዙ ቤት የሚሰራው ጠፍቶ እርስ በርሶ የሚጋጭ መግለጫ፣ እርስ በርሳቸው እስከ መጣላት በርካታ ባለስልጣናት፣ አሁን ባለን መረጃ የስራ መልቀቂያ ጭምር ያቀረቡበት እርስ በርሳቸው መተማመን ያጡበት ደረጃ ላይ የደረሰበት በተጨማሪም በተለይም በማዕከላዊ መንግስቱ ዘንድ ይደርስ ከየ በተለይ ከአማራ ክልል ካሉ የክልሉ ከፍተኛ አመራሮች፣ የዞን አመራሮች፣ የወረዳና አንዳንድ የክፍለ ከተሞች የከተማ አስተዳደሮች ጭምር ይቀርብ የነበረው የውሸት የተበትነዋልና የሀሰት መረጃ ለአለም አቀፉ ማህበረሰብ ፍንትው አድርጎ ያቀረበ ነበር። በሌላ መንገድ አለም አቀፍ ትላልቅ ተቋማት ጭምር እውቅና የሰጡበት አለም አቀፍ ትላልቅ ሚዲያዎች ሽፋን የሰጡት በተለይ በፋኖ ትግል ታሪክ ላይ አንዱና በዋናነት የሚጠቀሰው የፋኖ እንቅስቃሴ ጀብዱ ትልቅ ሆኖ እያለ ግን ደግሞ ዓለም አቀፍ ሚዲያዎች ሽፋን አይሰጡትም ነበር። እሱንም በተመለከተ ይሄንን በትልቁ ዓለም አቀፍ ትላልቅ ሚዲያዎች ሽፋን ሰጥተው ጊዜ ሰጥተው ያወጡበት ትላልቅ ዲፕሎማቶች ጭምር እውቅና ያሰጡበት በሀገር ውስጥ ያሉ ትላልቅ የፖለቲካ አዋቂዎች ነን የሚሉ ኃይሎች ጭምር ይሄ ሲባል የነበረውን በአገዛዙ በኩል ሊጠቀስ የነበረውን የውሸት የሀሰት ድሪቶ ቀዳዶ በመጣል በግልጽ እውነተኛው ነገር ገላልጦ ያሳየና ለአማራ ህዝብ ትልቅ ትልቅ የሆነ በውጤት ደረጃ ሊገለጽ የሚችል እንቅስቃሴ ነበር ብሎ መውሰድ ይቻላል። አማራውን ላለፉት አይ ቲንክ ሰላሳ እና አምስት ዓመት ላለፉት ሀምሳ ዓመታት ሲሰበክ የነበረው ትርክት በአማራው መካከል የተለያየ ስንጥቅ በመፍጠር እንዳይተማመን ማድረግ ነው። ሌሎቹ የአማራውን የመጉጃ ናሬሽት ምንድን ነው ትርክቶች እንዳሉ ሆነው በዋናነት ግን አማራውን በቃ በወንዝ እንዲያስብ በትልቁ ኢትዮጵያዊ ነኝ ይልና ግን ደግሞ በጎጥ እንዲያስብ፣ በመንደር እንዲያስብ፣ በአውራጃ እንዲያስብ ኢቭን ኢፍ አራት አማራ እንዳለ ሁሉ አርጎ እንዲወስድ ተደርጎ የተሳለበት ነበር። እንዳይተማመን በማድረግ ለምሳሌ አማራው እኔ ሸዋ አማራ ነኝ እንዲል፣ እኔ ጎጃም አማራ ነኝ እንዲል፣ እኔ የጎንደር አማራ ነኝ የወሉ አማራ ነኝ እንግድና አራት አይነት ማንነት እንዳለው በመስበክ ምንድን ነው አይደንቲቲ የአይደንቲቲ የማንነት ቅርጽ በመስጠት አማራው እንዲከፋፈል ተደርጎ ትልቅ ስራ ሲሰራበት ነው የኖረው። ሁለተኛው በተለይ ባዴን በባዴን ውስጥ የነበረ የስልጣን ረሃብና ችጋር ሰው በሰፈሩ እንዲያስብ፣ በመንደሩ በጎጡ እንዲያስብ ተሟሪዎ ጭምር እንዳይተማመን እነሱ ሳይተማመኑ ቀርተው ታች ድረስ ማህበረሰቡ እንዳይተማመን ጭምር ሲሰራበት ነው የኖረው። እንደምታውቀው ከዚህ በፊትም እንደምንለው ምናልባት በፋኖ ትግል ውስጥ አንዱ ለአማራ ሕዝብ እምርታ አመጣን ብለን በድፍረት ከምንናገርባቸው ጉዳዮች ውስጥ አማራው ዝቅ ብሎ ሌላ ማንነት ሳይሆን አንድ የአማራዊ ሳቤ እንዲኖረው የሰራንበት ትልቅ በግብ ደረጃ በፋኖ ትግል ውስጥ ይሄ ነው ብዬ ነው ማምነው የተገኘው ምድር ይሄ ነው ማት ማሳየውም ይሄ አሁን እያደረግን ያለ ነው ማለት ነው። አማራ አንድ አማራ እንጂ አራት አማራ የሚባል ነገር የለም። ስለዚህ ይሄ በአንድ አማራ በአማራነታችን ውስጥ የጣው ነገር ልክ አይደለም ብለን የተነሳንበት ነው። እንግዲህ እዛ ውስጥ ሲመጣ ሲከፋፍሉ፣ በአውራጃ ብቻ ሳይሆን በሃይማኖት ጭምር ይሰራበት ነበር፣ እና እሱንም ለማስተካከል የሄድንበት ርቀት በትልቁ ነበር። ለምሳሌ አማራውን ከክርስትና ሃይማኖት ጋር የማገናኘት አማራ በተለይም ከኦርቶዶክስ ተዋሕዶ እምነት ጋር የኦርቶዶክስ ተዋሕዶ እምነት ጠበቅ አድርጎ የሌላውን እንደሚጠላና እንደማይቀበል አድርጎ የማቅረብ ትልቅ ትርክ ነበር። እሱን መስበር የተቻለበት ነው፣ በዚህ በፋኖ ትግል ውስጥ ማለት ነው። እና የአዛ አካል የሆነው አሁንም በዘመቻ አንድነቱ ላይ ይሄንን ነገር ለመከፋፈል የሄዱበትን ርቀት ያው ባለፈው ተዚቤትም ብለነዋል። የተለያየ ስዕል በመስጠት አጀንዳዎችን፣ ካርዶችን በመምዘዝ ለመከፋፈል ክፋት ተደርጎ ነበር፣ ግን እሱ አልተሳካም። በመሰረቱ ለምሳሌ ሲባል እንደነበረው የወልቃይትን ጉዳይ የሆነ አውራጃ አድርጎ ይመሳል፣ የሆነ አውራጃ ብቻ ለወልቃይት እንደሚቆረቆር አድርጎ ይመሳል ነገር ሊሆን ይችላል በሚል አማራውን ካልሆነ ጋር በማድረግ የመከፋፈልና ስዕል በመስጠት እንዳይተማመን የማድረግ እንቅስቃሴ ሲደረግ ነበር። እሱ ግን ነገር አልተሳካም። መሆኑም ፌል አድርጎባቸዋል እና አማራው ያንን ከግምት ውስጥ በማስገባት ጠንካራ በዲስፕሊን የተመራ ስራ በማስራት እውነት ለመናገር የሄደበት በሚያስገርም ሁኔታ ነው፣ በሚያስደንቅ ሁኔታ ነው። በአራቱም አቅጣጫ ላይ ያለ የፋኖ አደረጃጀት ብቻ ሳይሆን ከአደረጃጀት ውጪ ያለው የማህበረሰባችን ክፍል በዚህ ደረጃ ጠንካራ ስራ በመስራት የአገዛዝ የሀሰት ፕሮፓጋንዳ አፈር ያደረገው በዚህ ዜሮ የሚያባዛ ነው ብሎ ነው መውሰድ የሚቻለው። እና በተደረገው አ እንቅስቃሴ ድል የተገኘብን ነው። ምናልባት ወደ መጨረሻው ተነሳት ወደ ተነሳባት ሀሳብ ስመለስ ተገኘ ብለህ ላልከው በዚህ ዘመቻ አንድነት በርካታ ቦታዎች ያለ ተኩስ ልውውጥ ሁሉ ተለቀው ነጻ ወጥተዋል። ምንድን ነው ይሄ? አገዛዙ እንደምናስታውሰው ይል እንደነበረው በብዛት ያለው ሜካናይት ጭምር ተጠቅሞ ወደ ማጥቃት እንቅስቃሴ ሙከራ እያደረገ ነበር። እሱ ያደርግ የነበረው ፓተርን በመስራት ነው። ዘመቻ አንድነት ግን ምን አድርጓል ማለት ነው? ፓተርኑን አጥፍቶበታል። ይዞ የመጣው እንግዲህ አንዳንድ አቅም ሲያንስህ ፕላን ኤ፣ ፕላን ቢ ተብሎ ይመጣል። አንድ ፕላን ኤ ይዞ ይመጣ ትመጣለህ ፕላንኤ ላይ የሆነ ፌል ሲያደርግ ሙሉ በሙሉ ይወድቃል። አገዛዙ ይህንን ፎርካስት አድርጎ በደንብ ተንትኖ የሚመጣ ሳይሆን በዘልማድ ይሰራ ስለነበረ ይህን ይዞ መጣ። በውርደት ነው የፈጸመው። ልክ እሱ በጀመረው ልክ እኛ ያን ፓተርን ስናጠፋበት፣ ሙሉ በሙሉ ዝርክርክ ብሎ በቀጥታ ከአጥቂነት ወደ ተከላካይነት የገባበት ሁኔታ ነው ያለው። እንግዲህ አንድ ስልክህን ስከፍት በፓተር እነኛን አስቀመጥካቸው ሙሉ በሙሉ ካልሰራህ አይከፈትልም። ልክ እንደዛ ሁሉ አገዛዙ ይዞት የመጣውን ተራ የማይረባ በአግባቡ ያልተተነተነ ሙያዊ በሆነ መንገድ ያልተሰራ ስለነበር፣ ዘመቻ አንድነት ያምፓተር የሆነ ቦታ ነግቶ ስላበላሸበት ተዘበራርቆበት እርስ በርሳቸው መተማመን ስፋ የእርስ በርሱ የሚጣለስ መግለጫ እስከሚሰጥ በመነገር የሌለባት ነገሮች ብቻ ሳይሆን ተራ ፕሮፓጋንዳና ተራ ቀረርቶ የሚመስል ነገር ሲነገር ያየንበት እርስ በእርሳቸው መተማመን እስከሚያጡ የአገዛዝን አጠቃላይ እቅድ በዜሮ አባዝተን አፍርድ ያበላንበት በመሆኑ ዘመቻ አንድነት ትልቅ ትልቅ ትልቅ ውጤት ያለው ነበር ብሎ መውሰድ ይቻላል።